እና ልጆቹን አሳየዋለሁ እና ብለኛለች። እና የሰርጉ ቀስ ብሎ ይደርሳል ከእሷ ገም ከተረኩ ደግሞ ሊቀርም ይችላል ማለት ነው። በቃ አሁን ለእሷ ስል ተቼው ወደ ኢትዮጵያ ጉዞ ነገ በሌሊት በጠዋት ልወጣ ነው ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰባችን እንዴት ናችሁ? ባላችሁበት ያላ ሰላም እናንተ ጋር ይሆን? ሰላሙኑ ሁላችሁም እና ዛሬ ደስ በሚል ቪዲዮ መተናል ማለት ነው። ማሻአላህ ሰኢድ እንግዲህ ሱመያን አምኖ ያለችውን አምኖ፣ እንግዲህ እኛ መጀመሪያ ግን ሰኢድ እየዋሸች ነው እያለ ነበር። እንግዲህ ሰኢድ ባለቤቴን እኔ ማቃት እና ልጆችን እፈልጋለሁ። ስለዚህ ሄጄ ሱማያን አምኜ ሄጄ ማናገር አለብኝ ሄጄ ማየት አለብኝ ልጆቼን በቃ ሱማያ መታረቅ ትፈልጋለች እና ስለዚህ መሄድ አለብኝ ብሎ ይሄው ተጉዟል ማለት ነው ጉዞ ወደ ኢትዮጵያ እያለ ነው ማለት ነው ሰርጉንም ምኑንም ምኑንም ሲጀመር የመኒዋም ራሱ ሱማያ ማሻአላ ይሄን ወላሂ ደስ ይላል ፍቅራቸው ማለት ነው በጣም ደስ ይላል እንደዚህ አንገላታው ስንት ነገር አድርግተው ሰኢድ ዛሬም ማለት ነው ትልቅ ቦታ አላት አለው ማለት ነው ለሶማያ ማሻላ ደስ ይላል። ወላይ ለሁላችንም እንደዚህ አይነባል አላይ ፍቅር እና መቼም አይገኝም፣ እንደዚህ አይነባል። እውነት ለመናገር ማለት ነው ለምን እንደዚህ ተንገላቶ፣ በዛ ላይ የልጆች ፍቅር። አንዳንድ ወንድ ቢሆን እንደውም ልጆቹ ከሱ ላይ ወስዳ በቃ ያኔ እንኳን ሊፈልግ ማለት ነው አያስብም። ስለዚህ ማሻአላህ ያኔ በጣም ነው የሚወዳት በጣም ነው የሚያከብራት። ስለዚህ ልጆቹን ማየት ሄዷል ማለት ነው፣ ጉዞ ወደ ኢትዮጵያ ከየመን ወደ ኢትዮጵያ። መጀመሪያ ሚስት ላገባ ነው ብሎ የመን መጥቶ ቀብዲ ምናምን ሰጥቻለሁ ብሏል። ሱማያ ከተመለሰችልኝ ሱማያ ከተመለሰች በቃ ያኔ እንደውም አላገባም ካንስል አረገዋለሁ እተዋለሁ ብሏል ማለት ነው። እና ሶማያ ግን እውነት ያኔ እውነት ግን ትዋሻለች፣ አላወራም። ግን አሁን እውነት ዋሽታ ከሆነ ከባድ ነው። አስቡት፣ ከባድ ነው። እውነት ሰኢድ ግን ያኔ እሱ ምንም አይመስለውም ለልጆቹ ሲል ተመልሶም ይሄዳል። ግን አላወለም። የግድ እንግዲህ ሶማያ እውነት አይታ አቀባበል አርግታ እንደንትም አረ በቃ ድግስ ኤርፖርቱን ፏ ትናርግታ እንደ ሰርግ ደግሳ ሰኢድ መቀበል አለባት። እውነት እውነት ለማለት ማለት ነው። እንደዛ ካልሆነ ግን ሰኢድ እንትና ከባድ ነው። እንኳን ሰኢድ እኛ እራሱ በጣም እናዝናለን፣ ውስጣችን ይደነግጣሉ፣ እውነት ለመናገር ማለት ነው። ስለዚህ ሱመያ ግን መቼም አትሸውደውም፣ አትዋሸውም ብዬ አስባለሁ። እና በሰላም አላ ያገናኛችሁ እና ወደ ትዳራችሁም አላ ይመልሳችሁ። ወላይ ይበቃል ነው ወይስ እኔ ሰው ድራማ እየሰሩብን ነው? ጋይስ አንድ ነገር ሄዳለው ብሎ ሰኢድ የሆነ ነገር ሳይደርግ በመሀል በቃ ሱማዬ ብሎ ወይ ልጆቼ ብሎ ተመልሶ ይመጣል ማለት ነው። እኔ ግራ ግብትብት ብሎኛል። እስቲ ለማንኛውም እናያለን። እውነት እኔ ሮብ መቼ ነው ጋይስ? የቺ ሮብ መታ እስከሚገናኙ ድረስ ራሱ ቾክ እያለሁ እኔ በጣም ቾክ እያለሁ እና ለማንኛውም አላ በሰላም ያገናኛቸው። ደስ ይላል። እውነት ደስ ይላል። ከተመለሱ ማሻአላህ ደስ ይላል። ግን እኮ አንዳንዴ እኛ እንላለን እንጂ ሱማየት ዋሻለች ልሸውድህ ነው ምናምን እንላለን እንጂ ወይ ቆርጦላት በቃ ተሰምቷት ሊሆን ይችላል። መቼም ሰኢድ አያገባም ብላ ነበር አይደል? ለዛ ብላ ሰኢድ እንግዲህ እንደሚያገባ ስታውቅ ቁርጡን እንደዛም ተመለስ ልትችሉ ልትችለው ትችላለች። እና ደግሞ ልጆቹም ሲጀመር ልጅ ይታወቀዋል አላህ ያሳውቃቸዋል። ልጆቹ ስለዚህ አባታችን እያሉ የሚያለቃቅሱ ከሆነ ሊሰማት ይችላል። እሷ ራሷ ማለት ነው። ለዛ ብላ እና በጣም አሪፍ ነው። ደስ ይላል። አላ ራሱ በዚህ ሰበብ አድርገው ሰኢድ እንዳለው መገናኛቸው፣ አንድ ላይ መመለሳቸው በጣም ነው ደስ የሚለን። የእነሱ ደስታ የእኛም ደስታ ነው። ስለዚህ አላ በሰላም ያገናኛቸው። ካወዲህ እንግዲህ ትዳራቸው ውስጥ አላ ክፉ ነገር ያርቅላቸው ሁላችንም ማለት ነው። ወላሂ ጥሩ ትዳር አላ ይወፍቀን እና ያልሆነ ነገርም አላ ከራሳችን ላይ ያርቅልን። ነው ምላችሁ ቤተሰቦቼ እና ዛሬ በጣም ደስ ብሎኛል እውነት ለመናገር ማለት ነው። ግን እኔ መጀመሪያ በጣም አላመንኩ። በቃ ሱማያ ያንን ቪዲዮ ስሰራ ያኔ በቃ ልትጫወትበት ፈልጋ ነው ምናምን ምናምን ብዬ ቪዲዮ ራስ ፈቅቅ ያሉ ግን፣ እስቲ እውነት ሱማያ እውነት እውነት እውነት ነው ግን እኔ አሁን ራሱ እውነት አላመንኩም ጋይ፣ እስካሁን ማለት ነው። ለምን ያን ጊዜ እስኪ እናያለን። ለማንኛውም መቼም ቪዲዮ ይለቁልናል እና እንግዲህ ያን ጊዜው እናያለን ጉዱን። መቼ ሱማያ ተዋሽ ይሄን ያህል ይሄን ያህል ወይኔ ይሄን ያህልማ ጉድ ነው እና አንድ ላይ ከተመለሱ ግን ደስታችን ነው። ማሻአላ ነው እንግዲህ። ሱማዬ አቀባበላ አርግታ ያኔ እንዳለችው አርግታ ተቀበለችው መርሃባ ግን እኮ እሷን ጊዜ ራሱ አልመለስም ልጆችህን አይተህ ትመለሳለህ ብላለች እ እሱ ውሸት ነው እና ተመለስልኝ ትዳራችን መልሰው ማለት ሲያቅታት ነው እና እንደዛ ነው የምላችሁ ጋይስ ስዬ ቪዲዮ ላይክ እያደረጋችሁ ሰብስክራይብም ማድረጋችሁ እንዳትረሱ እሺ